መጪው ዘመን ደስ አይልም። መጪው ዘመን ደስ የማይለው ለኢትዮጵያ ብቻ ነው ወይ? አይደለም። በምድር ላይ በምድር ላይ የትም ቦታ ሰላም የለም። ድሮ ካሊፎርኒያ መኖር ደስታ ይሰጥ ነበር፣ አሜሪካ መኖር ደስታ ይሰጥ ነበር። ድሮ አውሮፓ መኖር ደስታ ይሰጥ ነበር። ድሮ አረብ ሀገር መኖር ደስታ ይሰጥ ነበር። ድሮ እስራኤል መኖር ደስታ ይሰጥ ነበር። አሁንስ የለም። ድሮ ካናዳ መኖር ህልም ነበር፣ ምኞት ነበር። አሁንስ በየትኛውም የምድራችን ክፍል ውስጥ ያሉት ሰዎች ጭንቀት ላይ ናቸው። ሀሳብ ላይ ናቸው። ሀሳብ ላይ ናቸው። ሰቀቀን ላይ ናቸው። የትኛውም የምድር ክፍል የትኛውም የምድር ክፍል እፎይ ተኛው የሚባልበት የምድራችን ክፍል የለም። ይበልጥ ደግሞ አሁን በኢራቅና በኢራንና በእስራኤል መካከል የተነሳው ነገር እግዚአብሔር ማብረጃውን አምጥቶ በጊዜና በቶሎ ካላበረደው በስተቀር ከባድ ነው የሚሆነው። መጪው ጊዜ የበለጠ ከባድ ነው የሚሆነው። እንደ ቀልድ እያያችሁት ነው። በጣም ከባድ ነገር ነው የሚሆነው። በዋዛ እያያችሁት ነው። በጣም ከባድ ነገር ነው የሚሆነው። በአሜሪካን ሀገር ውስጥ ያለውን ሰልፍ ተመልከቱ። ምናልባትም የእርስ በርስ ጦርነቱ ላይ ሊነሳ የሚችል ምልክቶች ናቸው እየታዩ ያሉ። የትኛው ቦታ የትኛውም የምድራችን ክፍል ላይ በአሁኑ ሰዓት እፎ የሚባልበት ሰፈር ስፍራ የለም። የሚያስፈልገው ጸሎት ነው የሚያስፈልገው የሚጸልይ ከእግዚአብሔር ጋር የተጣበቀ ቅልብ ያለው። ቅልብ ያለው ይሻገራል፣ ባህር ይከፈልለታል፣ የመከራ ሸለቆን ያልፋል። የመከራ ደመና፣ የመከራ ጭጋግ አይነካውም። የመከራ ዶፍ በላይዋ ያልፍም። ከእግዚአብሔር ጋር መጣበቅ፣ ከእግዚአብሔር ጋር መምጣት። በኢራቅና በእስራኤል ጦርነት ጎራ ለይተው ያለው እንደው በሚገርም ሁኔታ በየመን መሰለኝ በየመን ስቴዲዮም ነገር ላይ ወደ እስራኤል የሚተኮስ ሮኬት በስክሪን ተከፍቶ ህዝቡ ቁጭ ብሎ የሚሄደው ሚሳኤል እዛ ከተማ ሄዶ የሚያፈነዳውን በመቁጠር ይጨፍራል፣ ጮቤ ይረግጣል። በጣም ጮቤ ይረግጣል። ተመልከቱ፣ ይሄ የመን ነው። የመን ተከፍቶ ያለ ነገር ነው። እንግዲህ እስቲ ያሰማው እንደ ዓለም ዋንጫ ሰዎች ከዚህ ተነስቶ የሚሄደው የሚያጠፋው እያዩ እንደ ዓለም ዋንጫ ሜሲ አገባ ማራዶና ፔሌ መታ። አርጀንቲና፣ አርጀንቲናና ብራዚል፣ ጣሊያንና እንግሊዝ፣ ፈረንሳይና ስፔን እንደሚለው ስክሪን ተከፍቶ መንግስታት ስክሪን ከፍተው ከዚህ ወደ እስራኤል የሚተኮስ ከዛ ወደዛ የሚመጣ እያዩ በእንትን ይኖራል ማለት ነው። ይሄ እዛ ቤት እሳት ሲነድ እዚህ ዚህም እሳት ይነዳል፣ እዛም ሰው ሲሞት እዚህም ሰው ይሞታል። ሰው ይሞታል የሚመጀው ከዳር ቆሞ የሬሳ መቁጠር ማናሸነፈ ማንቀጠቀጠ ማለት ሳይሆን የሚበጀው ይሄ ነገር ይለቅ በሰላም ይጠናቀቅ። እግዚአብሔር ሆይ፣ ለምድሪቷ ሰላምን አውርድ። እግዚአብሔር ሆይ፣ የሚፈሰው ደም የሚቆምበትን መላ አብች ብሎ ደረት እየደቁ ፀጉር እየነጩ በጾም በጸሎ ተወስኖ ማልቀስ ማዘን ወደ እግዚአብሔር ማሳሰብ እንጂ ከዛ ሞተ ከዚህ መጣ ምንም በተለይ ደግሞ እንደኛ እንደኢትዮጵያ ላሉ ሰዎች በእስራኤልም ጉዳይ በኢራንም ጉዳይ ጎራ ለይቶ መቀጣጠል፣ መሰዳደር፣ መወጋገር ምንም የሚፈይደው ነገር ምን የሚፈይደው ነገር። ተመልከቱ፣ ኢራቅ፣ ኢራን ያን ሁሉ ሚሳኤል፣ ሱፐርሶኒክ ሚሳኤል ወርውራ አፈንድታ ሞተ የተባለው ሰው እስካሁን አራት ሰው ነው አራት ነው አምስት ነው የሰማሁት። ከእስራኤል ወገን ሞት የተባለ አራት ነው አምስት ነው የሰማሁት። ከተማ እየነደደ ህንጻ እየፈረሰ ማለት ነው። አስቀድሞ ተዘጋጅቶ ነው። እነዚህ ሞቱ የተባሉትም መጠለያ ግቡ ተብለው፣ መደበቂያ ግቡ ተብለው፣ መሸሸቂያ ግቡ ተብለው ሳይገቡ ዝም ብለው ሲንገላወዱ የነበሩ ሰዎች ናቸዋል። በቀለጠ ጦርነት ቢሊዮን ብር በተከሰከሰበት ጦርነት ሚሳኤል እንደ ዶፍ ዝናብ በሚወርድበት ጦርነት መካከል የሞተው አራት ሰው ነው። በሰለጠነ ሀገር ጦርነት ማለት የሚሞተው አራት ሰው አምስት ሰው ነው። እኛ ሀገር መቁጠር ነው። በጁንታና በብልጽግና ጦርነት ያለቀውን ገምቱት፣ የሞተውን ገምቱት። እንደገና እዚህ ቁጭ ብለህ ኢራን ብራቦ ኢራን ብራቦ እዛኛው ደግሞ እስራኤል ብራቦ የሚያሰኝ ነገር የለም የሚያሰኝ ነገር የለም እንደውም መማር ከእነሱ ጥበባቸውን ማየት አስፈላጊ ነው ጦርነት እንደሚገጥሙ እያወቁ የሚዋጉትን እያወቁ እስራኤሎቹን ተመልከቷቸው እስራኤል ምንድን ነው ያደረገችው የሚገጥማት ታውቃለች የሚረዷት የታወቁ ናቸው ምንድን ነው ያደረገችው አስቀድማ ራሷን አቅሟን ገደባች። አስቀድማ በቴክኖሎጂ፣ በገንዘብ፣ በሀብት ሁሉን ነገር መጥራ ያዘች። ዋና ጠላቶቿን፣ ተከታይ ጠላቶቿን አንድ ሁለት ብላ ሶስት ብላ ደረጃ አወጣች። ዋነኛው ጠላቷን ወደኋላ አስቀረች። ከዛ በኋላ በአጠገቧ፣ በዙሪያዋ የዋነኛዋ ጠላት የምትላቸውን ይላላካሉ የሚባሉትን ምን የሚሉትን በመጀመሪያ ከእነሱ ጋር ተዋጋች። እነሱን አወደ፣ ምንጭ አጠፋች። ከዚያ በኋላ የአካባቢው ሰላም ሲሆን እና መቆጣጠር መቻሏን ስታውቅ ደግሞ ቀጥታ ወደ ከዋናው ጠላት ጋር በሺ ኪሎ ሜትሮች ተጉዛ ገጠመች ማለት ነው። ያንንም ስትገጥም ደግሞ ቆይ፣ ከዚህ ተኩሽ የምመጣው ከዚህ ማስነሳው ጀት ይመታቸዋል ብላ አይደለም ያሰበችው። አስቀድማ ለዘመናት አስባ ለዘመናት አጥንታ ኢራን ውስጥ ገብታ መከላከያውን፣ ደህንነቱን፣ ፖለቲካውን፣ ሃይማኖቱን ይዛ የራሶቿን ሰዎች ሳይንቲስቶች ውስጥ አስገብታ የሚበሉትን፣ የሚጠጡትን፣ የሚታዩበት እጻት፣ የሚሰበሰቡበት እጻት አጥንታ በራሳቸው ምድር ውስጥ እንደገና የድሮን ማምጠቂያ፣ የሚሳይሎቹን፣ የፈንጂዎቹን ማድረጊያ አድርጋ በሰው ሀገር ውስጥ ከእስራኤል ተነስታ ሳውዲ አረቢያን አቋርጣ ምን አቋርጣ በኢራን ውስጥ የሚኑ አድርጋ ጦርነቱ ሳይጀምር ደግሞ መንጋውን መሪውን ምታ፣ እረኛውን ምታ፣ መንጋው ይበተናል በሚለው በአንድ ጊዜ አስራ ሶስት ነው አስራ አራት ሳይንቲስቶችን ምኖችን ባሉበት በየቤታቸው በየካምፓቸው በያሉበት ቦታ መታ ምን ብላይ አሁን ይወረወራል። ሲወረወር ተወርሯል፣ ግቡ ትላለች፣ ህዝቡ ይገባል። የሚመጣውን ይመልሳሉ፣ ያለፈውን መጡ፣ ህንጻ ያፈርሳል፣ ሰው አይጎዳም። እኛ እዚህ ሆነን በባሉ ወዳችን እነዚህ በጥበብ በሳይንስ የሚዋጉትን በሳይንስ በእውቀት የሚዋጉትን ሰዎች ደግፈን እከለና አጠገቡ ያለውን ወንድሙ ለወንድሙ ሳት ድምፅ ሳያሰማ በወራቤ ከተማ የእስራኤልን ባንዲራ የሚያቃጥላል፣ በጅማ ከተማ የፍልስጤምን ባንዲራ ይዞ የሚወጣል ይዞ የሚወጣል። ሻሸመን ላይ ወንድሙ እየታረደ ወለጋ ላይ እየታረደ፣ እስራኤል ውስጥ አንድ መስጊድ ፈረሰ ብሎ ቤንዚን በለው ላይ አርከፍክፎ የእስራኤሉን ባንዲራ የሚያቃጥላል። ሽመልስ አብዲሳ ሰላሳ መስጊድ እያቃጠለበት በቁራኑ ላይ እየተረማመደበት እጻት ብሎ ሩቅ ሄዶ ወገናዊነቱ ወገንተኝነት። ያ ብቻ አይደለም፣ እስራኤል ፍልስጤምን ደበደበች ብሎ እስራኤልን ከኢትዮጵያ ጋር አያይዞ በሃይማኖት በምን የማይገናኙትን እስራኤላውያን አይሁዶች ናቸው። እኛ ኦርቶዶክሳውያን ነን። ቤተክርስቲያንና ክርስቲያን ሲያቃጥል ሲያስረድድ፣ ሲዘርፍ ይውላል። ይሄ በእውነት ተገቢ ትክክልም አይደለም። እስራኤል ያደረገች ጥልቅ በመጀመሪያ ቀድሞ ሊቢያ ፈርሳላታለች። ከዛ ኢራቅ አስቀድማ ፈርሳላታለች። ከዛ የሚያሰጋው ሱዳን ሱዳን እዚያ ከሱዳን ፈርሳላታለች ከዚያ ሊባኖስ አለች ፈርሳላት አለች። ህዝቦላ አለ እሱ ፈርሷል። ዮርዳኖስ ፈርሷል። ሶሪያ ነበር የቀረው፣ ሶሪያ ፈርሷል። የመን ነው የመን፣ ቁጥቁጥ ወጥተዋል። የቀሩት ሌሎች አረቦች ሀገሮች ደግሞ ያው ከእስራኤል ጎን ናቸው። በአፋቸው ህዝቡን ለማስደሰት ይበሉ እንጂ በጥበብ የሚያዘውን በጥበብ ይዛ ሳውዲ አረቢያን ከጎኗ አሰልፋ ኢራንን ከጎኗ ማን ነው ቱርክን ከጎኗ አሰልፋ የእስላም ሀገሮች አይደሉ? እንደ ስልጤ እስላም አይደሉ? እንደዚህ እንደ ኦሮሞ እስላሞች አይደሉ? እንደዚህ እንደ ወሃቢ እስላሞች አይደሉ? በቃ እነሱ ያውቁታል። በይፋ እስራኤል መደገፍ ባይችሉም ግን በምላሳቸው ረፍ እንጂ ተይ እንጂ እያሉ እሷም ኮዱ ስለሚገባ ታጥነቃቸው ይከተላል። የሚሻለው አሁንም በእነዚህ ሁለት ዞኖች መደባደብ በጦርነታቸው የሚሞተው ጥቂት ህዝብ ነው። ኢኮኖሚያቸው ሰማይ እየነካ ነው። አይራቡም፣ አይጠሙም። ነገር ግን የነዳጅ መተላለፊያው፣ ሸቀጡ፣ መዘዋወሪያው ምኑ ከተዘጋ ከተ ምን ካለ